በኢትዮጵያ የመንግስት ምስረታና የፖለቲካ እንደዚሁም የታሪክ ሂደት ውስጥ የነበሩ ተቋማት የሀገሪቱን የቀደምት ስልጣኔና የተራማጅ አስተሳሰቦች መለኪያ ተደርገው የቆዩትን ያክል በመሪዎች መፈራረቅና መለዋወጥ ሳቢያ አንዱ የገነባውን ሌላኛው ሲመጣ ማፍረሱ አለያም ደግሞ አለማስቀጠሉ የሀገሪቱን የተቋማት እድገት እንዳቀጨጨው ይታመናል። ጠንካራ ተቋሞቻችን አለመቀጠላቸው ያደረሰብን ጣጣ አንድ ብሩህ ምሳሌ ልንገርህ። ደርግ እንዴት አድርጎ ነው የኢትዮጵያ መከላከያ ሰራዊት ሽባ ያደረገው? የኢትዮጵያ የመከላከያ ሰራዊት ኦጋዴን ላይ ተዋግቶ በቀዳማዊ ኃይለ ሥላሴ ዘመንም ይሁን ተዋግቶ ያሸነፈ፣ ሀገሪቱን ያስከበረ፣ በሲያድ ባሬ ባዘዘብን ዘመቻ ላይ ዘምቶ በታሪክ ከሀገር ያስወጣ ሰራዊት ጀነራሎቹን በመፍጀት ተቋሙን በማዳከም የፓርቲ መሳሪያ በማድረግ የውጊያ ብቃቱን እንዲቀንስ አድርጎ አይደለም እ ስለዚህ ተቋሞች በመውደቃቸው የተነሳ ብዙ ነው ብዙ ኪሳራ ነው የደረሰብን። ይህ ብቻም አይደለም። በሀገራችን የዳበሩ የተቋማት ግንባታ አለመኖር በኢትዮጵያ ስልጡን የመንግስት ፖሊሲ እንዳይተገበርና ያደገ ወይንም ተራማጅ የፖለቲካ ስርዓት እንዳይገነባ ማነቆ ሆኖበት እንደቆየም ይገለጣል። ኢህአዴግ ወደ ስልጣን ሲመጣ እንግዲህ ሁላችን የምናውቀው ነው። ሁሉም ድርጅት የአብዮታ ዴሞክራሲ ተልዕኮ የሚያስፈጽም የተደረገው መከላከያው ኢትዮጵያዊ ከመምሰል ይልቅ ፓርቲውን ወደ መምሰል፣ ደህንነቱም፣ ፖሊሱም ሰብአዊ መብት ኮሚሽን የሚባል ነበር። ምርጫ ቦርድ የሚባል ነበረ። እነዚህ የዴሞክራሲ ተቋማት የሚባሉት ማለት ነው ነበሩ፣ በስም ግን የአብዮትዊ ዲሞክራሲ አገልጋዮች ስለነበሩ ችግር ነበር፣ ክፍተት ነበር። እነኚህን ተግዳሮቶች ከመሰረቱ የተረዳው የመደመር መንግስት መጻኢውን ትውልድና ኢትዮጵያን የአፍሪቃ የብልጽግና ተምሳሌት ለማድረግና በፖለቲካና መንግስት መቀያየር ሳቢያ ጠንክረው የሚቀጥሉ እንጂ የማይንገዳገዱ ተቋማትን እየገነባ ዘመን ተሻጋሪ አሻራዎችን እያሳረፈ ዛሬም ግስጋሴውን ቀጥሏል። የግብርና ተቋሞቻችን ዛሬ በተለየ እመርታ በየጊዜው ምርት መጨመር አይደለም የስንዴ በኩንታን መቆጠር አይደለም፣ ግን የማምረት ትራዲሽኑን የሚለውጡ ተቋማት እየተፈጠሩ ነው ያሉት። ሰራዊቱ ዛሬ እየተነገረው ያለው አንተ ኢትዮጵያን ነው የምትመስለው፣ የምትጠብቀውም ኢትዮጵያን ነው እየተባለ ጠዋትና ማታ ይሄ ነው የሚነገረው። የፓርቲ መፈክር አይደለም፣ ስለ ብልጽግና አይደለም። መከላከያ ውስጥ ተሰብስቦ የሚያወሩት ቀረሱ ስለ ኢትዮጵያ ነው የሚያወሩት። ዛሬ ፓርላማ ውስጥ የሚጠይቀው ጥያቄ ከዛሬ አስር ዓመት በፊት ይጠይቅ ነበር። ሰዎች እኳ አልተቀየሩ። እስኪ አየር መንገድን ተመልከተው። የትኛው አየር መንገድ ነው መላ አፍሪካን ያገናኛት? የትኛው አየር መንገድ ነው በኮቪድ ጊዜ አውሮፕላኖችን ወደ ካርጎ ቀይሮ መድኃኒት ለአፍሪካውያን ሲያድል ነበረ? ይሄኮ ብቃት ነው። ጥንታዩን የኢትዮጵያ የተቋማት ስልጣኔ የሚገልጡ የደበዘዙ ታሪካዊ ቅርሶችን አቧራቸውን አራግፎ በዓለም አደባባይ ፊት ፍክት ብለው እንዲታዩ አድርጓል። የኢትዮጵያን ሉዓላዊነት በጀግንነት የሚጠብቁና የማያስደፍሩ የጸጥታ የደህንነትና የመከላከያ ተቋማትን ከመቼውም ጊዜ በበለጠ ከአዲሱ የዲጂታል ዘመን ጋር እንዲራመዱ ጠንካራ አቅምና ጉልበት እንዲላበሱም ተደርጓል። የኢትዮጵያ አየር ኃይልን እንትን ካለ በኋላ ከተወሰኑ ሰዎች ጋር የመጎብኘት እድል አግኝቼ ምን አይነት አደረጃጀት እንዳለው አይቼ ልቤ በተስፋ ነው የሞላው። በቃ ነው ያልኩት። እንዲሁም የደህንነት የብሔራዊ ደህንነትን እንትን ጽህፈት ቤት ሙሉ ተግባሩን የሚሰራው እድል አግኝቼ ለመጎብኘት ጎብኝቻለሁ። በጣም አስተማማኝ ስራ ነው የሚሰራው። የት ቦታ ላይ ነው አገሪቱ ሰላም ልታጣ የምትችለው የሚለውን የሚከታተሉበት ቴክኖሎጂ በጣም ረቋል። ፖሊስ ዛሬ ሀገሪቱን ነው እያሰሰ እየሰራ ያለው በከፍተኛ ደረጃ የተደራጀ የታጠቀ በፈለገው ቴሪያን ሳይከብደው የሚዋጋ የኢትዮጵያ ሰራዊት ኮምባት ኤክስፒሪየንሱ ወደር የለው። አሁን ኢትዮጵያ ከመቼውም ዘመንና ጊዜ በላይ በላቀ ሁናቴ ጠንካራ የተቋማት ግንባታ ወረቶችን በመውረስ ህገ መንግስቱንና የኢትዮጵያን ብሔራዊ ጥቅም በዘላቂነት የሚያረጋግጡ በለውጥ ሂደት ውስጥ ደግሞ ቀዳሚ ሚና የሚጫወቱ ቴክኖሎጂ መር ተቋማት እውን እየሆነላትም ይገኛል። አሁን በያዝነው አካሄድ ተቋማት በጥራት ስራቸውን እንዲሰሩ እያደረግን ከሄድን ኢትዮጵያ የምታስበውን የድግ የእድገት ደረጃ የምታስበውን እንደገና በከፍተኛ ደረጃ የመታወቅ የመከበር ደረጃ በአጭር ጊዜ ውስጥ ትደርስበታለች ብዬ ነው እኔ ተስፋ ማድረግ። የትናንት የተቋማት ውስንነቶችን በሀገር በቀል ጥበብና ሳይንሳዊ በሆነ መንገድ እያረመ ነባር ኢትዮጵያዊ ተቋማትን እያጠናከረ በዘመንና ትውልድ መካከል አብርሆታዊ አስተሳሰቦችን እያጋባ የቀጠለው ይህ የመደመር ትውልድና የመንግስት ተሳቤ በጥብቅ ዲሲፕሊን የሚመሩ ስርዓት የተዘረጋላቸውን ተቋማት እውን ማድረጉ በእርግጥም የኢትዮጵያ ሀያልነትና ተፈሪነት በቅርብ ዓመታት ውስጥ እውን እንደሚሆን ደማቅ ማሳያዎች ናቸውም።